ከስንፈተ ወሲብ በሽታ ለመዳን ምን አይነት የህክምና ዘዴዎች አሉ? ዶክተር እስክንድር ከበደ እባላለሁ በማይል ሜድ ኮንቱር የኮስሞቲክ ጋይኒኮሎጂ እና ሜን ሄልዝ ክሊኒክ ስፔሻሊስት ሐኪም ነኝ። ለስንፈተ ወሲብ ያሉት የህክምና አይነት ከመዘርዘራችን በፊት ህክምና ከመሰጡ በፊት ቢያንስ አራት ነገሮች በትክክል መታወቅ አለባቸው። ይሄኛውም፣ አንደኛ ከዚህ በፊት የነበረ የሳይኮሎጂካል ችግር ያለበት መሆኑን አለመሆኑን ማረጋገጥ። ሁለተኛ የበሽታው ሲቪሪቲ ወይም ምን ያህል ጊዜ እንደቆየ ማወቅ። ሶስተኛ ከዚህ በፊት የተወሰኑ የህክምና ዘዴዎች የተጠቀመበት መኖር አለመኖሩን፣ እንዲሁም ለሌላ በሽታ የሚወስዳቸው ህክምና መድኃኒቶች ምን ምን እንደሆኑ ማወቅ። በመጨረሻም ደግሞ ከዚህ በፊት የነበረ ጠቅላላ የበሽተኛው የጠቅላላ የጤንነት ሁኔታ በምን ደረጃ ላይ ይገኛል የሚለውን ማወቅ ያስፈልጋል። እነኚህን ካወቅም በኋላ በዛሬው ዕለት ሁሉንም የህክምና ዘዴዎች እናያለን። የመጀመሪያው የሚዋጡ መድኃኒት አይነቶች ናቸው። እነኚህ የሚዋጡ መድኃኒቶች ብዙ ናቸው። በአጠቃላይ ግን ፒዲኢ ፋይቭ ኢንሂቢተርስ ይባላሉ። እነኝ መድኃኒት ከመስጠታችን በፊት በሽተኛው የልብብን አለመኖሩና ናይትሪክ ኦክሳይድ የሚባል መድኃኒት እየወሰደ አለመሆኑን ማረጋገጥ አለብን። እዚህ ግሩፕ ውስጥ ካሉ መድኃኒቶች መካከል ሲልዲናፊካሲድ ቪያግራ የሚባለው፣ ታዳላፊል ሲያሊሲስ የሚባል፣ ቫንዴላፊል ሌቪትራ የሚባል፣ አቫናፊል ስቴድራ የሚባል መድኃኒቶች አሉ። እነኝን መድኃኒቶች መጠቀም ይቻላል ማለት ነው። ከዛ ውጪ በብልት ላይ የሚወጋ መድኃኒት አለ። ሰውየው ራሱ ልክ እንደ ኢንሱሊን እንደሚወጋ ሰው ቀጭን በሆነ መርፌ ብልት ላይ በመውጋት ብልቱ በትንሽ ደቂቃ ውስጥ እንዲቆም የሚያስደርግ ሕክምና አለ። የመድኃኒት ስም አልፖስታዲን ይባላል። ከዛ ውጪ ቫኪዩም ኢሬክሽን ዲቫይስ የሚባሉ አሉ። ቫኪዩም በመፍጠር ብልት እንዲቆምና የቆመ ብልት ደግሞ ለብዙ ደቂቃዎች እንዲቆይ ከስሩ ሪንግ በማድረግ ብልቱ እንዲቆም ካደረግን በኋላ ቫኪዩም አውጥቶ ግንኙነት እንዲቀጥል ማድረግ ይቻላል ማለት ነው። ከዛ ውጪ የሆርሞን ህክምና አለ። የቴስቴስትሮን ሌብላቸው ያነሰባቸው ሰዎች ቴስቴስትሮን የሚባለው መድኃኒት በመውጋት ወይም ጄል ወይም ደግሞ ፓች በሚባል ቆዳ ላይ በመለጠፍ ህክምና መውሰድ ይችላሉ ማለት ነው። ከዛ ውጪ የሳይኮሎጂካል ችግር ያለባቸውን ሰዎች ቅድም እንዳልነው የድባቴ በሽታ፣ የጭንቀት በሽታ ወይም የግንኙነት ከጓደኞቻቸው ጋር የሪሌሽንሽፕ ወይም ግንኙነት የሚለው አይነት ችግር ያለባቸውን ሰዎች በተቻለ መጠን ያንን ለመፍታት በማድረግ ወይም ደግሞ ወደ ሳይካትሪ ሐኪም በመላክ ትክክለኛውን ህክምና እንዲያደርጉ ማድረግ ይቻላል። ከዛ ውጪ ያሉት ህክምናዎች አንደኛ ኤሌክትሮሾክ ዌቭ ቴራፒ የሚባል ህክምና አለ። ይህም ማሽን በመጠቀም በብልት ላይ የሚገኙትን ግሮስ ፋክተርስ ወይም በደም ስር ላይ ያለውን አንጂዮጀኔሲስ በማነቃቃት አዳዲስ ብላድ በዝል እንዲፈጠር በማድረግ እነኚህ የደም ስሮች በሚፈጠሩበት ጊዜ ብዙ ደም ወደ ብልት ስለሚገባ የብልት የመቆም ሁኔታውን በጣም ስለሚያሻሽለው በእንደዚህ አይነት መልኩ ኤሌክትሮሾክ ዌቭ ቴራፒ ሎ ኢንቴንሲቲ የሆነ ህክምና መስጠት ይቻላል ማለት ነው። ከዛ ውጪ ፒሾት የሚባል ወይም ፒአርፒ የምንለው ከሰውየው ላይ ደም በመውሰድ ውስጥ ያሉትን ፕላትሌት ሪች የሆነውን ፓርት በመውሰድ፣ ለዚህ ነው ፕላትሌት ሪች ፕላዝማ የምንለው፣ መልሰን ወደ ብልቱ በመውጋት የተለያዩ ግሮዝ ፋክተሮች እንዲለቀቁ በማድረግ አዳዲስ አንጂዮጀኔሲስ ተፈጥሮ አዳዲስ የደም ስሮች እንዲፈጠሩ እና በጊዜ ሂደት እነኚህም የደም ስሮች በርካታ በያለ ደም ወደ ውስጥ በማስገባት የወንድ ልጅ ብልት በደንብ እንዲቆም ለማድረግ የሚረዳ ህክምና ዘዴ ነው። ከዛ ውጪ እንግዲህ ኢምፕላንትስ የሚባሉ አሉ። ኢምፕላንትስ ማሊየብል እና ፓምፕ የሚባል ነው። ማሊየብል ማለት በብልት ውስጥ ጠንካራ ያለ ፕላስቲክ ነገር በመቅበር ብልት ሁል ጊዜ እንዲቆም በማድረግ ግንኙነት ማድረግ የሚያስችል ሲሆን፣ የመጨረሻው ዓለም የደረሰበት ህክምና ግን በውስጡ ልክ እንደ ፊኛ ነገር የሚመስል ነገር በሁለቱ ዘንግ በግራና በቀኝ ባለው የብልት መሃል በማስገባት ኤሌክትሪክ ፓምፕ ደግሞ ከስር በማድረግ የተወሰነ ውሃ ነገር ውስጡ ስላለ ልክ ግንኙነት ለማድረግ በሚያስፈልግበት ጊዜ ኦን ኤንድ ኦፍ እንደሚባል እንደ ማብሪያ ማጥፊያ ያንን ነገር በመጫን ውሃው ወደ ብልቱ ውስጥ እንዲገባና ብልቱ እንዲቆም ማድረግ ይቻላል። ከዛ ግንኙነቱ ካለቀ በኋላ እንደገና ማጥፊያውን በመንካት ፐምፑ ውሃውን መልሶ ወደ ማጠራቀሚያ ውስጥ እንዲያስገባው እና ብልቱ ከቆመበት እንዲተኛ ማድረግ ይቻላል ማለት ነው። የመጨረሻዎቹ ሁለት ህክምናዎች በኢትዮጵያ ውስጥ አይገኙም ግን በአንዳንድ በበለፀጉ አገሮች ውስጥ የሚሰጥ አይነት ህክምና ዘዴዎች ናቸው።